ምንም ምንም አይነት ስሜት የለሽም፣ ቅንጣት ታህል እንኳን የለሽም። ምናልባት እንደዛ ይሆናል፣ ግን ቢያንስ እንኳን ትንሽዬም ቢሆን ለራሴ ይከብራል። ክብርሽ ገደል ይግባ። በሱ ምን ልናደርግ ነው? እድሜ ልካችንን እዚህ ቤት ልንኖር ነው? እሱን ወቅድሽ ታስታውሻለሽ? አሪ ከአምስቱ አመቷ እያለ ዝም ብሎ መቀመጥ ሰልችቶኝ በድጋሚ ለማስተማር መምህር ለመሆን ፈለግኩኝ፣ ግን አንቺ አይሆንም ብለሽ አስቆምሽኝ። አዎ፣ ስለዚህ የዛኔ ባልሰማሽ ኖሮ አሁን ምን ላደርግ ነው ብለሽ ባልጠየቅሽኝ ነበር። እማዬ አዎ፣ ስምሩ ልክ ነሽ። አንቺ አስተምረሽ በምታመጪው ገንዘብ ሁሉንም ትሸፍኛለሽ፣ ልክ ቤተ መንግስት ውስጥ መኖር የምንችል ይመስል። እረ ስለፈጠረሽ አምላክተይ ታይ፣ አንቺን በመስማቴ ምክንያት ይውልሽ ክብሬንም ሆነ ሙሉ ህይወቴን በአንድ ሰው አፍ ውስጥ እንዲወሰን አድርግ ያለው እማዬ እባክሽን ልታዳምጪ ይሞክሪ። ግን ደግሞ አሁን ገብቶኛል። አብቅቷል በቃ። ሳሜት ሳያውቅ በጣም ትልቅ የሆነ ውለታ ነው የዋለልኝ። እሱን ታውቂያለሽ አይደል? ነፃ አውጥቶኛል፣ እና ከዚህ በኋላ ራሴን ችዬ በሁለት እግሯ መቆም የምትችል ሴት ሆኛለሁ። ማየ እንዴት ነው እንደዛ የምታስቢው? ያውም በዚህ እድሜሽ? እንዴት እንደምቆም ታያለሽ። እንግዲህ ስምኝ ልጄ፣ እጅሽ ላይ የማሸነፊያ ካርድ አለ። ካርድ ምንድን ነው ግን የምታወሪው? ማየ የምን ካርድ ነው የምትይው? ሴቪ ላይ የሚባል ካርድ ማንም ምንም ነገር አያውቅም። እሷ ራሷ አታውቅም። ሄደሽ ነገሩን አንድ ባንድ ልትነግሪያት ትችያለሽ። ከዛ ሂክመት ተብዬዋ ሴትዮ ማብቂያዋ ይሆን እንዳታስቢው። እማዬ፣ እንደዚህ ያለ ነገር ለማድረግ እንዳታስብ። ከዛ ቤተሰብ ጋር ያለን ነገር በሙሉ አብቅቷል በቃ። እሱን ደግሞ አምነሽ መቀበል አለብሽ። ያየሁት ነገር በጣም ያረካል። ጃሃ መጥቶ ሳያናግርሽ ቆፍጠን ብለሽ ራሴን ችዬ እቆማለሁ ብለሽ ፊት ለፊቱ ስትናገሩ በማየቴ ልቤ በኩራት እንዲፈነጥዝ ነው ያደረግሽው። በእውነት አዎ፣ ነግሬዋለሁ። ግን ደግሞ የምርስ እንደዛ ለማድረግ እችላለሁ ብለሽ ታስቢያለሽ? ስምሩ፣ አሁን በደምብ ታደርጊዋለሽ ውዴ። ማድረግ አልችልም ማለት ምን ማለት ነው? መልፋትሽ፣ መንገዳገጥሽ፣ መውደቅሽ አይቀርም ግን ኃይልሽን ሰብስበሽ በድጋሚ በሁለት እግርሽ ትቆሚያለሽ፣ እህቴ። አቤት ይሄንን እዩ። ዝም ብሎ ይጮኋል። መልእክት ልኮ ነው ወይስ ምንድን ነው? እኔ እኔም አይኔ ያን ያህል አያነብሯል። እህቴንሴ ደህና ነሽ? የሚያስፈልግሽ ነገር አለ? ሂክሜትና ያቺ ጭፍራዋ ጀናን በአይነ ቁራኛ እየተከታተሉኝ ነው። እና ከቤት ውስጥ የጎደለችው ሀሪካ ነበረች፣ እሷም ዛሬ ትገባለች። እዚህ ጨለማ ቤት ውስጥ ብቻዬን በጣም ወድሻለሁ ቴኒሴ። ሀሪካ ልትመጣ ነው፣ የእኔ ውድ ልጅ ልትመጣ ነው። በዚህ መደሰት ይሁን ማዘን ያለብኝ ራሱ አላውቅም። እሱማ መደሰት ነው ያለብሽ፣ ዝምሩ ተስፋ ለመቁረጥ አሁን ጊዜው አይደለም። ይኸውልሽ ልጅ ስሚ፣ ኤሳትና ሀሪካ እኮ ደምሽ ልጆችሽ ናቸው። ለጊዜው ስለሆነ ይኸውልሽ፣ አሁን ላይ የኤሳትን ንዴት መርሳት አለብሽ ቀስ በቀስ መብረዶ አይቀርም እና ሀሪካ በተቃራኒው እሷ በጣም ትወድሻለች። ትንሽ መነዛነዞ አይቀርም ግን ቢሆንም ትረዳሻለች። ትረዳኛለች አ በደንብ ትረዳሻለች። ግን አሁን ላይ ክሜት በመርዟ ሌላ የምትመርዘው ሰው እየፈለገች ነው ያለችው። እኔ አንቺ እምቢ ያደርገኝ ሀሪካ ቤት ሰዓት ገባ በፊት ቀድሜ ሄጅ አገኛታለሁ። ቴንሴ አንቺ ልክ ነሽ። ግን ምን እንደሆነ ታውቂያለሽ፣ ይህንን ነገር ከሆነ ሰው ከረጅም ጊዜ በፊት መስማት ፈልግ ነበር። ውዴ፣ አመሰግናለሁ። አይ ወንድም፣ አይሆንም፣ በፍጹም አይሆንም። እውነት እዚህ ዝም ብዬ መቀመጥ አልችልም። ጅረቱ በዝምታ ሲወርድ ማየት ልክ ሳምበይ አየር እንዳጠረው አይነት ስሜት ነው ያለው። እውነት እየሰመትኩ አይነት ስሜት ነው እየተሰማኛለሁ። መውጣት አለብኝ በቃ። ገባ አይደል? ኖ ወንድምህ ታሲን እዚህ እያለ አንተ ወጥተህ ለማታውቀው ሰው ልትሰራ ነው? ወንድም ይሁን፣ ሊሆነ ነገር ልንገርህ፣ ህይወቴን በሙሉ በማንም ተደግፍ አላውቅም። እንደዛ ማድረግ አልችልም። እቤት ስላስገባኝ ፈጣር ፈጣሪ ይባርከ። አይ መናፍስ ሶስት ተቀምጠና ሻይ እየጠጣን ነው። እናም በተጨማሪ ጠረጴዛው ላይ ደግሞ ምግቦች ቀርቧል፣ እሱም እየበላ ነው። ከዚህ በላይ ምንም አልፈልግም ስለፈጠረ። እስኪ ተረጋጋ። እስካሁን ድረስ አልተረዳኝም ማለት ነው። በርካታ ስራዎች አሉኝ እና እነሱን ብቻዬን መቆጣጠር የሚችል የምችል ይመስላል። ስለዚህ አንተ ታስፈልገኛለህ። እንዳንተ ያለ ታማኝና ታታሪ ሰራተኛ ማግኘት ይመስላል። አሁን አንተ አለኝ፣ ስለዚህ አርፈ ተቀመጥ። ይበቃል አመሰግናለሁ። ምን ችግር ተፈጥሮ ነው እንደዚህ? ምን ተፈጥሮ ነው? አይ ምንም ችግር የለም። አይ ሻይን እየጠጣው ነው። ምንም ችግር የለም። ታዲያ ይህ ሁኔታ ምንድን ነው? ምንድነው እየደበቅሽ ያለሽው? አይ ምንም የለም አልኩ ከሆኑ? ስልክሽ ላይ ምንድን ነው ያለው? ለምን ስራ የደበቅሽው? አይ አይ ያው ሰሞኑን ያሳለፈችው ነገር ነው። አሁን እዚህ ስለ ስራ እያወራን ነው አይደል? ሰሞኑን ያሳለፈችው ነገር ስትል ማለት ምንድን ነው? ያሳለፈችው ምንድን ነው ያየኸው ነገር? አንቺ ልጅ ነፍሰገደል ታደርጊ ነው? እኔ ነፍሰገደል ለማድረግ እየሞከርሽ ቆይ ደግሞ እንዴት ነው ነው? ነብሰ ገዳይም ለምንድን ነው ነብሰ ገዳይም አሉ ነው? አንቺ ከሆነ ሰውዬ ጋር... አይ ይሄን እውነት መቋቋም አልችልም። ወንድሜ ይታሲን ገና ድሮ ነበር ወደዛ መሄዴ ነበረብኝ። ልጅቷ አብድ ልታደርገኝ ነው። ከንፈር ለከንፈር ፎቶ ነገር፣ እስኪ ይሄ ምንድን ነው? አፈቅረው ነበር ያንን ሰውዬ አፈቅረው ነበር። ኑ ነው እንደዛ መስሎኝ ነበርና ተቀራረብን፣ ግን በቃ ተሳሳትኩኝ። ይሄው ነው በቃ ነው። እና የሆነ ሰውዬ እዛን ቀን ፎቶ አነሳ። ታዲያ ምን ማድረግ ይችል ነበር አስቦ? እስኪ ይሄ እኔ ጥፋት ነው? ታዲያ እህ ምን እያልሽ ያለሽ? ምን እያለሽ ነው? ወንድም ታሲን አልገባኝ። ምንድነው የምትለው? እቺ ሴትዮ እብድ ናት እንዴ? ቆይ እስኪ እባካችሁ አንድ እንኳን ለሰከንድም ቢሆን ተደማመጡ። ተረጋጋና አዳምጣት። ቆይ አንዴ የምትለው ነገር አስብበት እስኪ እ አንተስ ብትሆን ፍቅር አታውቅም ነው? ከሴቪ ላይ ጋር ለምን ስቀጭ አልነበር እ እኔና አንቺ እኩል ነን እንዴ? አልገባኝም ማለት ነው ደግሞ እኩል ነን ወይ ማለት አንተ ወንድ ስለሆንክ ነው። ችግር የለውም፣ ታደርጋለ ጥሩ ግን እኔ ሴት ስለሆንኩኝ አግባብ አይደለም አይደል? እንደዛ ነው መሊክ። የማይረባ ነገር እያወራሽ እንድናድድ አታርግኝ እባክሽ፣ እየነገርኩሽ። አንተ ነው የማይረባ ነገር እያወራ ያለው። ኑ ወንድ ሲያደርገው ዝም ብሎ የሚታልፍ ስሜት ነው፣ ግን ሴት ልጅ ስትሆን የክብር ጉዳይ ይሆናል አይደል? አይ አይሆንም፣ እንደዛ አይሰራም። እሺ ነው። ተጨማሪ ፎቶ አለ እንዴ? ንገሪኝ። ምን ማለት ነው ተጨማሪ አለ ወይስ ማለት ምን ነው? ምን እያደረክ ነው? ሌላ ፎቶ አለ? ምን እያደረክ ነው? እሺ ወጣቶች ተላቀቁ፣ ይበቃል እባካችሁ ይበቃል። አንቺ ይህን ያዥ ለቤርጉል እንድልክላት የሰጠሽኝ ነው ግን ለአንቺ ብሎት ነው መሰለኝ። ፈጣሪ እስካሁን አላኩትም። ስለዚህ ያዥ ይህን ይውድ ትጠቀሚበታለሽ። ያዥ ውዴ፣ አመሰግናለሁ። ከኢስታንቡል ነው አይደል ወደዚህ የምትመጣው? አዎ። ሲጀመርኩ ከሚላን ቀጥታ ወደዚህ በረራይ ለእህት እህትና ወንድማችን ናቸው። አይ እነዛም ፍጥረቶችማ እህት ወንድም ብዬ ብሞት እራሱ አልቀበላቸውም። እኔ እንኳን ይህንን ጉዳይ ይቀበላለሁ። በእርግጥ እኔም አላደርገውም። ቆይ ግን አሁን ይህን ጉዳይ ምን ልናደርግ ነው? በደስታ እጃችንን ዘርግተን ልንቀበላቸው ነው? ቆይ ግን አያታችን የምር ታውቅ ነበር? አዎ፣ በደንብ ሁሉንም ነገር ታውቅ ነበር። ታውቃለች። ከመጀመሪያው ጀምሮ ሁሉንም ነገር ታውቅ ነበር ግን ነበር። ቆይ ትዝ ይልሃል? አንዴ እዣቸው ነበር። አያቴን ተደግፏት እያወሩ ነበር። የዛን ቀን እብድ ነበር የሆንኩት። አዎ። እና ደግሞ እኛ ሞኞች ነበርን። መንትዮቹ አያታችንን አታለዋት መስሎን ነበር፣ ግን እውነተው አብረው በህብረት እኛን ሲያሞኙን ነበር እና አባይን ጭምር ይቅርታ ያ ፊት ለፊት ያለው መኪና አለ አይደል? ይታያል። እባክህን ወንድሜ ካላስቸገርኩህ ወደ ሱ ጋር ትንሽ ልትጠጋ ትችላለህ? እባክህ እሺ፣ ምበት ችግር የለም። በልሽ። ሰውዬ ምን እያደረግህ ነው? ምንድን ነው እሱ? አሁንስ በዛ ንዴትም በሙሉ ዚህ ሰውዬ ላይ ነው የምትወጣው? ቆይ መጀመሪያ ተረጋጋ። ምንድን ነው የምትፈልገው? እንዴት ይነት ድፍረት ቢኖርሽ ነው አሁን መተሽ ፊት ለፊታችን ልትቆሚ የቻልሽው? እሳት፣ አሁንም ቢሆን እኮ እኔ እናትህ ነኝ። ተው እንጂ ቆይ ለስንት ልጆች ነው እናትነትሽ? ከኑና ከሜልክ ውጪ ሌሎች ስንት ልጆች ይኖሩሽ ይሁን ንገርኝ እስኪ። ቆይ አሁን ምን አይነት ንግግር ነው የምትናገሪው? አሪካ በመጀመሪያ እስቲ እኔ ለማዳመጥ ሞክር። ለምን ብዬ ነው አንቺን የማዳምጠው? ከኛ ውጪ ልጆች እንዳሉሽ ሰምተናል። ስለዚህ ወደዛ ሂጅ። ለምንድን ነው ግን እኔን አንዴ እንኳን ለመረዳት የማትፈልጉት? ተደፍሬ ነው። በጣም ልጅ ነበርኩኝ። አሁን እናንተ ካላችሁበት እድሜ ሁላ በጣም አንስ ነበር። ከዛ ጥብቅ ብለሽ ካቀብሹ ሰውዬ ጋር ነው አይደል? አዎ እጮኛዬ ነበር። ግን እሱ ከኔ ውጪ ሌሎች ብዙ ፍቅረኞችም ነበሩት። እሱን ስሰማ የነበረኝን ግንኙነት ለማቆም ወሰንኩ። ግን እሱ ሀሳቤን ለመቀበል አልፈልግም። እሺ፣ በጣም ጥሩ እሱ እውነት ነው እንበል። ግን በዚህ መንገድ ነው ስለሱ ማወቅ የነበረብን? አፍሬ ነ ስለዚህ ነገር ስንቴ ነው ማብራራት ያለብኝ? ቆይ አፍሬ ነው፣ በቃ አፍሬ ነው። በቃ ለገዛናቴ እንኳን ለመናገር አልቻልኩም። ምናልባት ከተማ ብቀይር ልረሳው ምችል መስሎኝ ነበር። ግን ታሪኬን ልረሳው አልቻልኩም። ልጆቼ በፍጹም በህይወቴ ውስጥ ይመጣሉ ብያስብ፣ ግን መጥተዋል። አይደለም እንዴ ልጆቹ መጥተዋል። እና ደግሞ የእነሱ ዓላማ ሀብታችንም መጋራት ነው። እናታቸው ሀብታም እንደሆነች አዩና፣ የዚህ ሀብት ተካፋዮች የመሆን መብት እንዳላቸው ተሰማቸው። ጉዳዩ ስለዚህ ነው ስለ ገንዘብ ብቻ። ይህን ሁሉ አንቺ ታውቂያለሽ። እንደዛ መሆኑን አንቺ እያወቅሽ ለአንዳችንም ምንም ነገር አልነገርሽ። በቃ ሄሳት፣ እሱ እውነት አደለም። እሺ በቃ ይሄ እውነት እንዳልሆነ ነግሬያለሁ። በቃ ዝም በል ዝም በል! አንቺ ነሽ ሊበቃሽ የሚገባው ማዬ፣ አንቺ ይብቃሽ። እኔ ከዚህ በላይ የአንችን ውሸቶች ለመስማት አልፈልግም። ይበቃኛል። በዛ ሌላ አመታት ስታታልኝ ኖር ታሪክ ከየዋሹ አይደለም። ለእኔ አንቺ እንደ ሞትሽ ነው የምቆጥረው። ማይ ሰዎች ዝም ብዬ አይደለም ቅጽል ዝምምስል ውስጥ የእሳት ነበልባል እንዳለ ከመጀመሪያውም ጀምሮ ነበር ማውቀው። ሳይ ይሄ ልጅ ሁሉንም ነገር በነበልባሉ ያነዳል ታያላችሁ ነበር ያሉት። ምን አቃጠልኩ፣ ምን አነደድኩት ነገር አለ እንደውም በተቃራኒው እኔ ነኝ አመድ ያደረግኩት። እስኪ በቃ እኔ ነኝ እንዴ? ያንን የፈረስ ጋጣ አመድ ያደረግኩት? ለማንኛውም ወንድም ታሲል እሱ ነስ ኑ ውስጥ ያለውን እሳት መቆጣጠር የቻልክ ቀን የዛን የፈረስ ጋጣውን ብቻ ሳይሆን የምታቃጥለው ሁሉንም ነገር ማቃጠል ትችላለህ። ኑ ተረጋጋና የምትፈልገው አድርግ። ውል ጃሃንንም ከፈለግ ሳሜትን ሳትንም ከፈለግ የፈለግከውን፣ ግን ሜሌክ እህትህ ናት ለዛውም መንታ ግማሽ አካል ነው። ከነካህ ትቃጠላለህ። መልክ እህቴ ናት። ነፍሴን አካል ጥን እሷን ልጎዳት ትችላለህ እንዴ? ልጎዳት ግን ይኸውልህ፣ የሆነ ነገር ልንገርህ ወንድም ታሲ፣ ያ ቢጫ ጸጉረባብ እህቴ ላይ ትንሽ እንኳን ቅንጣት የምታገል ስህተት ሰርቶባት ከሆነ ይኸውልህ ወንድም ታሲ፣ አልምሮ ምን ልታደርግ አድርጓልም በለውና ምን ልታደርግ ነው? ምን አደርጋለሁ ኦ አሁን ራስህን አሳን ሳቅሚ ስትላል ነበር። እና ታዲያ ምን ተፈጠረ? በአንድ ቃል መላይሻን ሰላም ቤተሰብ ነው እኮ ያቃየ። ዋው ሌላ ቅጽል ስም ልሰጥህ ነው። ሌላ መጠሪያ ልፈልግልህ። ለምሳሌ ይሄኛው የእሳት ምሳሌ ዋው። እንደውም ይሄ ምርጥ ነው። እስካሁን አለቀቀህም። እንዲ ወንድ አያልፍም። ይሄ ውስጥ ያሉ እንዴት መቼም ቢሆን አይጠፋም። ተዳፍ ነው ይኖራል። ምክንያቱም ደግሞ ወንድ ታሲም በሚያሳዝን ሁኔታ መንታይ በቅርቡ ሲያሰቃያት ከነበረ ሰውዬ ፍቅር ይዘዋታል። አይኗ ላይ ይቻሉ ሰምጣ ቀርታለች አይተዋታል። እስትንፋሷ ያስታውቃል። እህቴ ከዛ ሰውዬ ከባድ ፍቅር የያዛት ያዛት እና እሱ አሁንም ጆሮ ሊያቃጭልብኛል። አሁኑም ድረስ ይሰማኛል። አጫጫ ውሃ እያድምፁ አሁኑም ድረስ ይሰማኛል። የእኔን እህት በጣም አሰቃይተዋታል። ሁሉም ከባድ ጉዳት ነው ያደረሱባት። ኖ ብልህ መሆን መቻላል። ጠላቶችህ እንዲረጋጉ ተዋቸው፣ ግን ውስጥ ያለው ሰዓት አሁንም መንደዱን ይቀጥል። ሁሉና መልክ ልጆች መሆናቸውን አውቄያለሁ። እሱ ሳይበቃ ደግሞ ጭራሽ ምስኪኑ አባቴ ላይ በሚያስጠላ መንገድ እንደማገጥሽበት ሰማሁ። ያሳዝናል። እማዬ አልማገጥኩበትም፣ ሁሉም ነገር ውሸት ነው። መኝ አልማገጥኩበትም እያልኩሽ ነው። በቃ ለእኔ ሞተሻል እማዬ፣ እንደ ሞትሽ ነው የምቆጥረው። ከዚህ በኋላ የለሽም። ትሰሚኛለሽ እማዬ? ብዬ ስጠራሽ ይሄ የመጨረሻ ጊዜ ነው። አንቺ ለእኔ ተራሱ እምሩ ነሽ። አሪካ ብድግ ብለሽ እኔ እናትሽ እንዳልሆንኩ ባንዴ ለመወሰን በፍጹም አትሺም፣ አትሺም ከዚህ በኋላ ሁለተኛ ፊት ለፍቴ እንዳትመጪ፣ አጠገቤ እንዳትደርሺ፣ እና ከምንም በላይ ደግሞ ከአባቴ ራጭ እኒድ በልና ኒድ አሪካ፣ እንደዚህ አታድርጊ፣ እየለመንኩሽ ነው፣ እንደዚህ አታድርጊ ልጄ አሪካ፣ እባክሽ ተይ፣ እባክሽን አሪካ፣ እባክሽ። ለምንድን ነው እንደዚህ የምታረጉኝ? ለምንድን ነው ማታምኑኝ?

ሲያደርግ ወንድ የሚባክተው አንተ ማትከፈኝ እኔ አንተም ቢያደርግ የኖሮ ደውልላታለሁ፣ ምን እንደምትል አዳምጣታለሁ። ለምን ውስጥን እየበላ ትቀመጣለህ? ለምን ይሁን በሚል ሀሳብ ራስን ታብላላለህ። ደውልና ስማት፣ ምን እንደምትል ነው። ግን ደግሞ አንተ ምርጫ እንደፈለግ። ቆይ፣ የት ነው ያለው ውዱ ታሲ? የት ነው ያለው የኔ ጣፋጭ ድምጽ? ካናገርኩ በጣም ቆየሁ፣ ናፍቃኛል። አንቺ አስደነገጥሽኝ እዚህ ነው፣ እንዲህ ያለሽው። የት ልሄድ እችላለሁ ውዴ? የራሴ ቤት ውስጥ ነው። ሆነው እየተሆናል እየትስሜጃ አለኝ። እኔ ሁሌም እዚሁ ነኝ። አንቺ ግን የት ነበርሽ? ሆቴል ውስጥ ለጫጉላ ሽርሽር የሚያዝ ክፍል ይዛችሁ ነበር አሉ። እስኪ መዘላበዱን አቁሚ። ተይ እንጂ ውዴ። እየዘላበድኩም አይደለም፣ ግን እሳትና ጭድ ሳይቀጣጠሉ አንድ ላይ ዝም ብለው ሊቀመጡ አይችሉም። የምለው ገባሽ? ነግሬሽ ነበር። ቢሆንም ግን ጥሩ ነው። ይሄ በትክክል መሆን ያለበት ነገር ነው። እውነቴን ነው። ይኸውልሽ አሁን ለእሱ ጊዜ ማቅሙ የሚለኝም። እሺ ተይ እንጂ ኔ ውድኔን እርሺ ዝም ብለሽ ለምንድን ነው ኃይልሽም በእኔ ላይ የምታጠፊው? ሁሌም ቢሆን ባልሽ ላይ ነው ማተኮር ያለብሽ። ኦ በጣም ቆንጆና ልዩ ሴት ሆነሻል። ልጁን ገና ካሁኑ እያሳበድሽ ነው አይደል? የምለው ሆኗል ወይ ሳ ዝም በይ እስቲ ንገሪ ከባልሽ ጋር አብራችሁ እስካሁን አልተኛችሁም እባክሽን በፈጣሪ ስም ማዬ በትክክል የተረዳሽኝ አልመሰለኝም ስሚኝ ከጃሃን ጋር ያለኝ ትዳር እውነተኛ ትዳር አይደለም በትክክል ያልኩሽን ካደረግሽ እውነተኛ ይሆናል ትዳር ሊጸና የሚችለው ባልሽን በደንብ መያዝ ስቺ ነው ምንድን ነው እሱ ንገሪኝ እስኪ ባልሽ እንዲደውልልሽ እየጠበቅሽ ነው እንዴ የጠየቅሽኝን ነገር ሁሉ አላደረግኩም ከዚህ ብልክን ምንድን ነው የምትፈልጊው ተይኝ ደስተኛ እንድትሆኝ ነው የምፈልገው ደስተኛ እንድትሆኝ ብቻ ነው የምፈልገው ይኸው ነው በቃ ያ እብድ ያ ቀውስ ወዳጅሽ እሱ እብድ ነው። ለምንድን ነው ዝም ብሎ ነገሮችን በሳት የሚያያይዘው? አሁን ደግሞ ሄዶ የፈረሱን ጋጣውን አቃጣል። እንዴት እንዳንቻለች እናት እናቴ እንደሆነች ራሱ በጣም ነው የምገረመው። ስለ እሱ ታውቂያለሽ አይደል? ይኸውልሽ ከዚህ እንዳትወጪ እታች ክፍል የሚካሄደውን ነገር በደንብ እየተከታተልሽ አለዛ ከባድ ነገር ነው የሚፈጠረው። በጣም ከባድ ነው። ወይ ደይ